ሰላም ጤና ይስጥልኝ። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለዕለት አርብ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ የህወሓት ታጣቂዎች በወጣቶች ላይ ድብደባ ፈፀሙ። በመቀሌ ከተማ ዙሪያ በሚገኘው የሰብአ አንደርታ አውራጃ ልዩ ስሙ ደብሪ በመባል የሚታወቅ ጣቢያ ከጉንበት 272017 ዓ.ም ጀምሮ እስከ ዛሬዋ ቀን የመሬት ወረራ ለመፈጸም የሚመጡ ባለ ስልጣናትና ዘራፊዎች የደብሪ ወጣቶችና ሕዝብ ወጥቶ ተቃውሞ እያሰማና እያመጸ ሲሆን ዛሬ ጉንበት 292017 ዓ.ም የህወሓት ታጣቂዎች በተሰለፉት ወጣቶች ላይ ድብደባ እንደፈጸሙ ተገልጿል። ታጣቂዎቹ ድብደባ ቢፈጽሙባቸውም ህዝቡ ግን መሬታችን ማንም አይነካውም በማለት እስከ መጨረሻው በመታገል ባለስልጣናቱና ዘራፊዎቹ መልሷቸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በወሰኑት ውሳኔ መሰረት ህጋዊው የሰብ አንደርታ ወረዳ ወደ ስራው ተመለሰ። ውቅና በተነፈገው የህወሓት ቡድን ታጣቂዎች መፈንቅለ መንግስት ተካሂዶበት የቆየው የሰባ ወረዳ አስተዳደር የትግራይ ክልል ጊዜው አስተዳደር ፕሬዚዳንት ሌትናል ጀነራል ታደሰ ወረደ በተደጋጋሚ ከወረዳው ነዋሪዎችና የሀገር ሽማግሌዎች በቀረበባቸው አቤቱታና ቅሬታ እንዲሁም በተደረገው ውይይት መሰረት መፈንቅለ መንግስት እንደተደረገ በመግለጽ በወሰኑት ውሳኔ መሰረት ህጋዊው የሰባ እንደርታ ወረዳ ዛሬ ጉንበት 292 ዓ ወደ ስራው ተመልሷል። የወረዳው አስተዳደር ቢሮ የስራ ማቆም አድማ ለበርካታ ቀናት አድርጎ መቆየቱ ይታወሳል። ኬንያና ኢትዮጵያ በዳዋ ወንዝ ላይ ድልድይ ሊገነቡ ነው። ኬንያና ኢትዮጵያ በሁለቱ ሀገራት መካከል የሚገኙ ማህበረሰቦችን ለማገናኘት ሁለት ድልድዮችን ሊገነቡ እንደሆነ ነው የተነገረው። ሁለቱ ሀገራት በጋራ ባወጡት መግለጫ በዳዋ ወንዝ ረህሙ እና ሱፍቱ በኩል ለአካባቢው ማህበረሰቦች የጤና የትምህርትና የገበያ መዳረሻን ለማሳለጥ የሚያግዙ ድልድዮችን እንደሚገነቡ አስታውቀዋል። ዘርፈ ብዙ ጥቅም ይሰጣሉ የተባሉ ድልድዮቹ ሁለት ሀገራት በጋራ እንደሚገነቡት ፒውፕል ዴሊ ዘግቧል። ቻይና በአርቲፊሻል ኢንተለጀንስ ቴክኖሎጂ የታገዘ 157 ኪሎ ሜትር የሚሸፍን ፈጣን መንገድ ገነባች። በዓለም የመጀመሪያው ነው የተባለው ይህ ፈጣን መንገድ ከቤጂንግ ሆንግ ኮንግ፣ ማካኦ ድረስ የሚሸፍን ሲሆን 157.79 ኪሎ ሜትር ርዝመት እንዳለውም ተነግሯል። ሙሉ በሙሉ በኤአይ ቴክኖሎጂ የተገነባው ይህ ፈጣን መንገድ የቻይና የቴክኖሎጂ እድገት ማሳያ ነው ተብሏል። በመንገዱ ግንባታ ላይ የሰው አልባ አውሮፕላኖች ጥቅም ላይ ይውለዋል። በፈጣን መንገድ ስራው ላይ ምንም የሰው ጉልበት ወይም ኃይል ጥቅም ላይ አልዋለም። ይህ አዲስ ቴክኖሎጂ በመሰረተ ልማት ዘርፍ ጉልህ ሚና ይኖረዋል ተብሎም ይጠበቃል። አውሮፓና ዩናይትድ ኪንግደም በድሮን የታገዘና ሰሚ አውቶኖሚስ ኮንስትራክሽን ግንባታን የጀመሩ ቢሆንም ቻይና ግን ሙሉ በሙሉ በኤአይ ቴክኖሎጂ የተደገፈ ፈጣን መንገድ ኤክስፕሬስ ወይ ገንብታ ለዓለም አሳይታለች። የወደፊቱ የመንገድ ስራ ሙሉ በሙሉ ሮቦቲክ ወይም በኤአይ ቴክኖሎጂ የታገዘ እንዲሆን እንደሚችልም ተነግረዋል። ፕሬዝዳንት ዶናልድ ትራምፕ እና ፕሬዝዳንት ሺቺንፒንግ ከረጅም ጊዜ በኋላ በስልክ ተወያዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው አቻቸው ፕሬዝዳንት ሺቺንፒንግ ከረጅም ጊዜ የንግድ ውጥረት በኋላ ዘጠና ደቂቃዎችን የፈጀ የስልክ ውይይት ማድረጋቸው ተነግረዋል። ፕሬዝዳንት ዶናልድ ትራምፕ ውይይቱን በጣም ጥሩ ሲሉ የገለጹ ሲሆን የስልክ ጥሪው በሀገራቱ መካከል የተፈጠረውን የንግድ ውጥረት በቅርቡ ሊፈታ እንደሚችልም ገልጸዋል። ቀጣይ ንግግሮች በቅርቡ ከኢኮኖሚ ቡድናቸው ጋር በመሆን እንደሚደራጁም ትራምፕ ከጥሪው በኋላ ቱሩስ በተሰኘው የራሳቸው ማህበራዊ ትስስር ገጽ ላይ አስታውቀዋል። ቦታው ገና ባይመረጥም በኢኮኖሚ ቡድኖች መካከል የሚደረገው ስብሰባ በቅርቡ እንደሚካሄዱም ነው የገለጹት። ሁለቱ ፕሬዝዳንቶች አንዱ የአንዱን ሀገር ለመጎብኘት በውይይት ወቅት ከስምምነት መድረሳቸውንም አስታውቀዋል። ፕሬዚዳንት ሺ ጂንፒንግ በበኩላቸው አሜሪካና ቻይና በእኩልነትና በመከባበር ላይ የተመሰረተ እንዲሁም አንዱ ለአንዱ ስጋት ትኩረት በመስጠት የጋራ ተጠቃሚ የሚያደርጋቸውን መንገድ መከተል እንዳለባቸው በውይይቱ ወቅት ጠቁመዋል። በተጨማሪም አሜሪካ ቻይና ላይ እየወሰደች ያለችውን አሉታዊ እርምጃዎች እንድታቆም መግለጻቸውን ሲኤንኤን የቻይናን የውጭ ጉዳይ ሚኒስቴር ጠቅሶ ዘግቧል። በተጨማሪም ትራምፕ የስልክ ውይይቱ ሙሉ በሙሉ በሚባል ደረጃ ንግድ ላይ ብቻ ያተኮረና ሌሎች ጂኦፖለቲካዊ ጉዳዮችን ያላካተተ መሆኑን ነው የገለጹት ሀገራቱ ባለፈው ወር ለዘጠና ቀናት የንግድ ስምምነት ላይ ቢደርሱም በሁለቱ ወገኖች መካከል ውጥረቱ የጨመረ በመሄዱ የታሪፍ ማሻሻያ እድላቸው ላይ ማነቆ ሆነ መሰንበቱ ይታወሳል። ከኤለን መስክ ጋር የተፈጸሙ መንግስታዊ ኮንትራቶችን ሰርዛለን ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሲገልጹ፣ ትራምፕ ያለን የገዛ ምርጫ አያሸንፍም ነበር ሲልም ኤለን መስክ ተናግረዋል። የቴስላ የአክሲዮን ዋጋ በአንድ ቀን ውስጥ በ150 ቢሊዮን ዶላር ቀንሷል። ከቅድመ ምርጫ ጀምሮ ጥብቅ ወዳጅነት የነበራቸው ፕሬዝዳንቱ ዶናልድ ትራምፕ እና ባለሀብቱ ኤለን መስክ ከቅርብ ጊዜ ወዲህ የገቡበት ውዝግብ የቴስላን ኩባንያ ለኪሳራ ዳርገዋል። የዓለም ቁጥር አንድ ባለሀብቱ ኤለን መስክ ፕሬዝዳንት ዶናልድ ትራምፕ ያለን ድጋፍ ምርጫ ማሸነፍ አይችሉም ነበር ብሏቸዋል። የትራምፕ አስተዳደር በታሪፍ ጭማሪ የሚወስዳቸው እርምጃዎች የአሜሪካን ኢኮኖሚ እየጎዳ መጥተዋል በማለትም ተችቷል። ዶናልድ ትራምፕ በበኩላቸው ለኤለን መስክ ድጎማ ሲያደርጉ መቆየታቸውን ገልጸዋል በቢሊዮን ዶላር የሚቆጠር ወጪዎችን ለመቆጠብ ከኤለን መስክ ጋር የተፈጸሙ መንግስታዊ ኮንትራቶችን መሰረዝ ነው ብለዋል ፕሬዚዳንቱ። በትራምፕ የምርጫ ዘመቻ ትልቅ ድጋፍ ያደረገው መስክ በፕሬዚዳንቱ አስተዳደር ሹመት እስከ ማግኘትም